በመላው ኢትዮጵያ ብሎም በመላው ዓለም የምትገኙ የቤተ ክርስቲያናችን ምእመናንና አገልጋዮች፣ ከቤተ ክርስቲያናችን ውጪ የሆናችሁ ወገኖቻችንም በሙሉ በኢትዮጵያ ሐዋርያት ቤተ ክርስቲያን በታርጫ ከተማ አጥቢያ ላይ በደረሰው የሰብአዊ ድርጊት በማዘንና ድርጊቱ ሁሉ በማውገዝ በተለያዩ መገናኛ ብዙሃን ሐዘናችሁን በከፍተኛ ልብ ስብራት እየገለጻችሁ እየገለጻችሁ ያላችሁ በያላችሁበት ሆናችሁ ወደ ሰማይ አምላክ ወደ ኢየሱስ ክርስቶስ እየጸለያችሁ ያላችሁ ከልብ የሆነ ምስጋናዬን በዳውሮ ኮንታ ቅርንጫፍ ሰበካ ሐዋርያት ቤተክርስቲያን እና በራሴ ስም ላቀርብላችሁ እወዳለሁ። የነገሩን እውነታ ከምንጩ ለመረዳት በስልክ በመሰጅ እና በተለያዩ መገናኛ ብዙሃን እየጠየቁ ከዓለም ዙሪያ ላሉት አጭር የሆነ እውነታን ለመግለጽ እፈልጋለሁ። ለዛሬው ጸብ መነሻ የሆነው ከረጅም ዘመናት ጀምሮ የቆየ ምክንያት መኖሩንም እገልጻለሁ። ቤተ ክርስቲያኒቱ ከከተማው ምስረታ ጋር በ1995 ዓ.ም በሕጋዊ መንገድ አራት ሺህ ስምንት መቶ ካሬ ሜትር ቦታ ሕጋዊ ሳይት ፕላን ተሰጥቶን የማምለኪያ ቤት ሰርተን አልምተን አጥርን እየተገለገልን እያለን ከከተማው እድገት ጋር መንገድ ማውጣት አስፈልጎናል በማለት በአስራ ዘጠኝ ዘጠና ሰባት ዓ.ም የቤተ ክርስቲያንቱን ይዞታ ለሁለት እኩል የሚያካፍል መንገድ ከዞን ፋይናንስ እስከ ከተማ ከንቲባ ጽሕፈት ቤት የሚዘልቀውን የቤተ ክርስቲያን ቱን ይዞታን ለሁለት ከፍለው እንዲሻገር ተደረገ። ከምዕራብ ያለውን የቤተ ክርስቲያናችንን ይዞታ ከእኛ ነጥቀው ለግል ባለሀብት በመስጠት እስከ ዛሬ እየተጠቀመበት ይገኛል። ከምስራቅ በኩል ባለው ቁራጭ ይዞታ ሌላ ማምለኪያ ቤት ሰርተን ማምለክ ግድ ስለነበረ፣ ከዛው ጊዜ ጀምረን ሌላ ማምለኪያ ቤት ሰርተን እያመለክን፣ ከዛው ዓመት ጀምሮ በየጊዜያቱ ያሉት የቤተ ክርስቲያን አመራርና ይባት ቤተ ክርስቲያንቱ ልመናን በሙሉ በየደረጃ ያለውን የመንግሥትን እርከን የከተማውን ማዘጋጃ፣ ካንቲባ፣ የዞን አስተዳደር፣ የዞን ከተማ ልማት፣ የክልል አስተዳደርና የክልል ከተማ ልማት ቢሮውን በየጊዜያቱ ብንጠይቅም እስከ ዛሬ ምላሽ ሳናገር ቆይተናል። ጥያቄያችን የሰለቻቸው የዞኑ ከተማ ልማትና ኮንስትራክሽን መምሪያ በ2016 ዓመተ ምህረት ከራሱ ባለሙያዎች እና ከማዘጋጃው ባለሙያዎች ጥምር ቡድን አዘጋጅተው የነገሩን እውነታ ለማጣራት ወደ ቤተክርስቲያናችንና በማዘጋጃው ያለውን የቤተክርስቲያናችን ሰነድ መርምሮ ሪፖርት እንዲያደርጉላቸው መመሪያ የተሰጣቸው የተሰጣቸው ቡድን ወደ መሬት ወርደው የጠየቅነው ጥያቄ ሙሉ በሙሉ እውነት መሆኑን አረጋግጠው የተወሰደብን መሬትም መመለስ እንዳለበት ያለ ካሳ የተጨፈጨፈው ንብረትም በቶሎ እንዲከፈል የሚል ሪፖርት አቅርበውላቸው፣ የዞኑ ከተማ ልማትና ኮንስትራክሽን መምሪያ በመስከረም 15 2017 ዓ ም ለማዘጋጀው በአስቸኳይ ምላሽ ይሰጣቸው የተወሰደው ይዞታም ሆነ ያለ ካሳ የተጨፈጨፈው ንብረት በሕጋዊ ሁኔታ ካሳ ሊከፈል ብለው ደብዳቤ ጻፉ ባዘጋጀው ደብዳቤውን ይዞ የተለመደውን ዝምጥቅ ንብረት ምንም መልስ አልሰጡንም በታህሳስ 2017 ዓ ም የዳውሮ ኮንታ ቅርንጫፍ ሰበካ ቦርድ ወደ ደቡብ ምዕራብ ክልር ስእርስ መስታደር ቢሮ እና ከተማ ልማትና ኮንስትራክሽን ቢሮ ደብዳቤ ይዘን በአካል ሄደን የከተማ ልማትና ኮንስትራክሽን ቢሮ ሰነታችንን መርምሮ ፍጹም እውነተኛ መሆኑን አውቀው በ ሃያ አንድ ቀናት ሙሉ ምላሽ እንዲሰጥ ለከተማው ማዘጋጃ ለዞኑ ከተማ ልማትና ኮንስትራክሽን መምሪያ፣ ለዞኑ ዋና አስተዳደር፣ ለዞኑ ድርጅት ጽህፈት ቤት በግልባጭ በማሳወቅ ደብዳቤን ጻፉ። ይሁን እንጂ የሕዝብን ጩኸት በቅንነት የመመለስ ልማት የሌላቸው ሰዎች ለዛሬው እይ ሰብአዊ ድርጊት መነሻ የሆነው ገዳም የለሽ ጭቆናቸውን እና ስህተታቸውን ለመሸፈንና የቤተ ክርስቲያኒቱን ህዝብ ወደ አልተጠበቀ ወንጀል ለማምራት ፈልገው መጋቢት ሰላሳ ሁለት ሺህ አስራ ሰባት ያለፈው ማክሰኞ ከንጋቱ ዐሥራ አንድ ሰዓት ገዳማ የሀገር መከላከያ ልብስና የፖሊስ ሰራዊት አባላትን ልብስ የለበሱ በቤተ ክርስቲያናችን ዙሪያ አሰልፈው ያዘጋጁት ግብረ ኃይል የቤተ ክርስቲያኒቱን አጥር ውስጥ ያሉትን ቤቶችን አፈራርሰው በጭካኔ ሁኔታ ቀን ሙሉ ንብረቱን እየጫኑ ዋሉ። እንድትጠበቁት ግን አልሆነላቸው። የቤተ ክርስቲያኒቱ ምእመናን በፍጹም ጨዋነትና በመንፈሳዊነት ምንም አይነት አጽፋዊ ምላሽ ሳይሰጡ ወደ ቤተ ክርስቲያን ገብተው ተንበርክከው ወደ አምላካቸው መጮህ በመቀጠሉ ያየው የአካባቢው ህብረተሰብም ሆነ የመንግስት አካላት ምስጋናንና አድናቆትን አቅርበዋል። አሁን ያ ድርግት ከተፈጸመ በኋላም የቤተ ክርስቲያናችን የአጥቢያው የመናንም ሆነ ከቅርንጫፍ ሰበካው የተውጣጡ አካላት ብዙ ጭወት ብናሰማም ለጊዜ መርጽ ባናገኝም በእናንተም በሚዲያው ጫና የዞኑ መንግስት ተንቀሳቅሶ አንጻራዊ መፍትሄ ለመስጠት እየታገረ መሆኑን ለመግለጽ ነው። ትናንት ማምሻውን የዞኑ ምክትል ዋና አስተዳዳሪ ከካቢኔያቸው ጋር መጥተው ወደ ቤተክርስቲያናችን ቅጥር ግቢ ደርሰው የተደረገውን ኢሰብአዊ ድርጊት በአይናቸው አይተው እጅግ አዝነው ፈጽሞ የዞኑ እጅ የሌለበት ሕግን የመንግስትንም የእግዚአብሔርንም ሕግ ደንብን፣ መመሪያን ፈጽሞ ያልተከተለ የግለሰቦች ጥላቻን ያነገበ ኢሰብአዊ ድርጊት መሆኑን በማመን አስቸኳይና ፈጣን ምላሽ ዞኑ እንደሚሰጥ ማለትም የተዘረፈው ንብረታችን አንድ ሳይቀር ወደ ቤተ ክርስቲያኒቱ እንደሚመለስ የዞኑ መንግስት ስም ቃል ገብተው ለሀያ ሁለት ዓመታት የቤተ ክርስቲያኒቱ ምዕመናን ሲጠይቁት የነበረው ጥያቄን እውነተኛ መሆኑን መርምረው በሰባት በአምስት ቀናት ማለትም እስከ ሚያዚያ ሰባት እስከ ፊታችን ማክሰኞ ቀን ብቻ ታገሱን ሙሉ ምላሽ እስከዚያ ቀን እንሰጣለን፣ የሚዲያ ማህበረሰብም እስከዛው ቀን በትዕግስት ይጠባበቁን የሚል መልካም ምላሽ በመስጠቱ ትዕግስተኛው ህዝብ በትልቅ ደስታ ይህን ቀን መጠበቅ ምንም ማይቸግር መሆኑን ተረድተው፣ ትላንት ማምሻውን የዞኑ አመራር አካላት እስከ ምሽቱ አንድ ሰዓት ድረስ ከእኛ ጋር ቆይቶ አጽናንተው ስለተመለሱ በዚህ ጉዳይ ያዘናችሁ በማኅበራዊ ሚዲያም ፍትህም ጥያቄ እየገለጻችሁ የቆያችሁ ያዘናችሁ እየቆያችሁ መልሱ ሙሉ በሙሉ ተመልሰው በእጃችን ባይገባም፣ ምንም አይነት ወንጀል ቤተክርስቲያኒቱ ምእመናን በህዝብም በመንግስትም ላይ ባለመሥራቱ የዞኑ መንግስት ከፍተኛ ምስጋናና አደናቆት ለቤተ ክርስቲያኒቱም ለህዝቡም አቅርበው የተደረገው ነገር ህግን፣ ደንብን፣ መመሪያን ያልተከተለ መሆኑን ገልጸው ፈጣን ምላሽ ለመስጠት ቃል ስለገቡ በትዕግስት እንድትጠባበቁ በጌታ በኢየሱስ ክርስቶስ ስም ጥሪያዬን አቀርባለሁ። ቢሾፕ እሸቱ ድጅቆ ነኝ የዳውሮና ኮንታ ሰበካ ቅርንጫፍ ሰበካ ኃላፊ።